ይሄ በኋላ ህይወቴ ውስጥ በስህተት እንዳትገቢ ነው ላ ግን ማለት ነው ድጋሚ ህይወቴ ውስጥ እንዳትገቢ ወለም የምትሆን ሰው አይደለችም በለም ባስብበት አብረን ቡታጅራን እንሄዳለን። ሰላም ሰላም ቤተሰብዬ፣ እንዲናችሁልኝ፣ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛለኝ። ስለ እውነት ዛሬ በነፃነት በሩታ መካከል የተደረገው ፍልሚያ ያው እኔ እንዲያውም የሆነች ቦታ ላይ ሩታን ሆን ብላ ልታጠቃ አስቦ ያተዘጋጅታ መታ ይሁን ብዬ ፈርቼ የነበረ ነፃነት፣ በእጇ የመጀመሪያውን መገፋተር የጀመረችው እሷ ነች። አንዳንድ ልጆች ሩታ ለምንድ እንደው ነፃነትን ነው የገፈተረቻት ቅብርጥሶ ብለው ቪዲዮ የሰሩ አሉ። ከመቅጽበት ማለት ነው። ቪዲዮውን በደንብ ተከታተሉ። መጀመሪያ ዝም ብላችሁ አትሩጡ፣ ዝም ብላችሁ ሽምጥ አትጋልቡ ማለት ነው። በመጀመሪያው ላይ ሩታን እጅ አመናጭቃ የመታችው ነፃነት ናት። ከዛ በኋላ ነው ሩታ የገፈተረቻት። ሩታ ሲነኳት አትችልም፣ በቃ ልጅቷን ነብር ነች፣ ልጅቷን እንዳንበሳም ያደርጋታል። የሩታን ጥንካሬ፣ የሩታን ደፋርነት፣ የሩታን ኮፍጣናነት፣ የሩታን ኃይለኝነትን ይወድላታል። እሺ፣ ለእንደዚህ ለማይረቡ አንዳንድ ወንዶች እና ለማይረቡ ዝም ብሎ በሰው ህይወት የምደርጎ ዝም ጥልቅ የሚሉ ሴቶች መድኃኒት ነች ሩታ ማለት ነው ገብቷችኋል አይደለ እና ማለት ነው። ቆይ አቶ ነጻነት እኔ መቼ ሳንቺን ወይዘሪት ነጻነት ለማለት አልችልም፣ አቶ ነው የሚቀለኝ ማለት ነው። ከርመሽ ከርመሽ ከርመሽ ከርመሽ መተሽ ማለት ነው። ልጆቹ በዱባይ ላይ ትዳር መስርተው በግልጽ ቪዲዮ ሰርተው ለቀው፣ አላምንካልሽ እንዴት ነው ታዲያ? ምንድነው? የት ነው የት ታየት ያሳመኑሽ? እስቲ ቆይ ቦታም ትምረጥ አይደል አይሻልም? እንዴት ነው ማመን ያስፈልግ? ሲጀመር አንቺ ማመን አለማመን አይጠበቅብሽም። በአንቺ ቤት በስማ ሩታን አዋርደሽ ሞተሻል። ለስራ መተሽ ነው። ከዛ በኋላ እንግዲህ አጋጣሚ ስህተት ሰርታችሁ ምናምን እንደዚህ ተፈጥሮ ሊሆን ይችላል ብላላለችም። እሺ ቆይ እንደው ሩቅ አትዱ ቤተሰብ፣ ሩታና አብረሽ በስራ ምክንያት ተገናኙ እንበል እንበል፣ እንኳንም ተገናኙ፣ ቢገናኙ ሳይደግ ማለት ነው ቢገናኙም ቤተሰብዬ እቺ ልጅ ሩታ እርጉዝ መሆኗን እያወቀች እሺ፣ ምን አግብቷት ነው ምን አርግ ነው የምትለው አብርሃም፣ እስቲ ንገሩኝ። ህይወቱን ለማበላሸት እንጂ እውነትች ሚስት ልትሆነው ነው። ከሚስት ነጥቃ ማለት ነው። ከሚስት ነጥቃ እሷ ሚስት ልትሆን የምታስብ ጉደኛ፣ የመጀመሪያዋ አስገራሚ የቡታጅራ ሴት ነፃነት ማለት ነው። ምን አይነት ባለጌ ነሽ አንቺ፣ ራስሽ። ሩታን ደግሞ ማለት ነው በዚህ ልክ ትናገሪያታለሽ እንዴ? አንቺ ከፍ ዝቅ አርገሽ ትላንትና መተሽ ወደ ሚዲያ። እኛማ ኮ ማለት ነው ያንቺን እንደዚህ አይነት ገብተሽ በማል ለማጣላት ያሰብሽውን ነገር አልተረዳንም ነበር መጀመሪያ። ምን ያክል ምን ያክል ስር የሰደድሽ እንደሆንሽ ዛሬ ነው በደንብ የተረዳውሽ ማለት ነው እንዴ። አይና ወጣ በግልጽ ወደ ቡታጅር አብረኝ ይዳላል። ተዋት እና ሷን ተመልከቱ፣ እቺ ሴት ናት። በነገራችን ላይ አብርሃም ማለት ነው ምን ያህል ጥቅመኛና ምን ያህል ደግሞ የወደደችው ሴት ማካከል እንደቆመ ነው የተረዳሁት። በዚህ በኩል ጥቅሙ ልክ ንብረቱ ምናምን ሀብቱ ሲመጣ እንደዚህ ፓውዛ አለቀ። የመጣች ሴት ትታየኛለች በነፃነት በኩል በዚህ በኩል ደግሞ ሩታችን አለች። አብርሽ ምንም ሳይኖረው እውነተኛ ፍቅር ባዶ ቤት ውስጥ አብራው ማለት ነው መሬት ቁጭ ብላ ምግብ እያበሰለች እየሰራች፣ ስለ ፍቅር ስትል ከቤተሰቦቿ ጸብ ፈጥራ ከቤተሰቦቿ ተጣልታ ለአብርሃም መሥዋዕትነት የከፈለችው ሩታ ነች። እዚህ ጋ ጥቅመኛ ሴት አጠገቧለች፣ እዚህ ጋር ደግሞ እውነተኛ አፍቃሪ ሴት አጠገቧለች። አብርሃም እኔ በጣም ያሳዘነኝ ዛሬ በቪዲዮ ላይ ማለት ነው ወደ ቡታ ጅራና እኔ የምነግርህ ነገር እሷ ሚስት አትሆንህም ብላ ስትለው፣ ለምንድን ነው እዛ ጋ ያመነታው? ሲጀመር እንዲህ አይነት ነገር ቦታ ሊሰጣት ይገባ ነበረ። እንዲህም እስከምትል ድረስ ማለት ነው የእሷን ምላሽ መጠበቅ ነበረበት። የነፃነትን አብርሃም እየፈራው ነገር አለ። ቤተሰብ እውነቱም ስንነጋገር አሁን ምንም መደባበስ የማንችልበት ሰዓት ላይ ደርሰናል ማለት ነው። አብርሃም ከዚህ በኩል የከፋ መረጃ ወጥቶ የሱ ይበልጥ ሚዲያው ላይ መጋለጥ ይበልጥ ከሩታ ጋራ ሌላ ችግርስ መግባት የፈለገ አይመስለኝም። ለዚህ ነው ነፃነትን እየተለማመጣት ያለው። በቃ የወንዶቹ ስራ ይሄ ነውኩ የወንዶቹ ስል ይቅርታ አርጉልኝ፣ ሁላችሁንም አይደለም። እንደዚህ አይነት ተገቢ ባልሆነ አካሄድ የሚሄዱ ወንዶች የሚሰሩት ስራ። እኔ ህይወት አለኝ፣ ህይወቴን አትረብሽ። እኔ በስነ ስርዓት ላስረዳሽ የጠራሁሽ ከዚህ በኋላ በሰላም ወደ ቡታ ጅራ ተመለሽ ብሎ ይሸኛት ነበረ። እሱ ግን አለባብ ሰው ቢያርሶ ነው አይደለ? ነገም ሌላ ጉድን ሰማለን ገና። ስለዚህ አሁን ነፃነት የሆነ እሷና እሱ በደንብ የሚተዋወቁት ነገር አለ። ቤተሰብ እኔ ሩታ እውነት ምን አይነት እድል እንደ ምን አይነት ሰው ላይ እንደ ጣላት አላቅ አብርሃም በእውነት በጣም አዝነንብካል፣ አዝናችሁብኛል ስትል ነበረ። ዛሬም ማዝነንብካል ማለት እያደረ ያንተ ገመና፣ እያደረ ያንተ ስውር የሆነ ማንነት ግልጽ እየወጣ ነው። ምን ያክል ምን ያክል ሴት ልጅ ላይ ጢባ ጢቤ እንደተጫወትክ ነው እኔ የተረዳሁትና በጣም ያሳዝናል። ስለሆነ ማለት ነው አሁንም ነጻነት ጋ ምንም አይነት አንተ የሚያስፈራ ነገር ባይኖር ይሄ በዚህ ልካትን ለማመጣትም ራሷን እንዳትጎዳ ምናምን ምን አደረግካት? ምንም አንተ ጋር እውነት እስካለ ድረስ እሷ ቤትን እስክትበጠበጥ ድረስ መጠበቅ የለብንም። የራሷ ጉዳይ ሲጀመር ማለት ነው። መጀመሪያውንም መንፈስ ለዋ ላይ ሰፍሮ ነው እንጂ እጇን ሁላስ ከማቁረጥ የደረሰችው እቺ የእውነተኛ የሆነ ሌላ ፍላጎት ኖሯት አይደለም። በቃ ይሄ የቅናት መንፈስ፣ ሩታና ብርሽን የመለያየት መንፈስ እውነት አሁንስ፣ እንደው ሩታ ግድ የለም እንደው ምንም አትሆን እንበልሽ። አሁን አንቺስ በራሱ ሚስት የመሆን መስፈርት አለኝ ብለሽ ነው ይኮራሹ? ስለ ሩታ ደፍሬ ስትናገሪ ትንሽ አታፍሪም? ትላንትና መተሽ ማለት ነው ሀብትና ንብረት ሲጥለቀለቅና እሱ በዩቲዩብ ላይ ፌመስ መሆኑን ስትሰሚ ነው የመጣሹ። እኛ ደግሞ እንንገርሽ ስለ አንቺ እንዴ። ምንድነው የተፈለገው ነገር ከዚህ በላይ አሁን ይወልክ አብርሃም እዛጋ ሰላማዊ የሆነ ውሃ አለ፣ እዛጋ ደግሞ የሚንበለበል እሳት አለ። መርጠ እጅን መክተት ያንተ ድርሻ ነው። እሺ፣ ኤሩታን ግን ብታስቀይማት ከዚህ በኋላ የምሬን ነው። አብርሽ ከባድ ነው። ምን ያክል ማለት ነው በጣም ለእውነት ብለው እዚህ ሚዲያ ላይ የሚታገሉ ልጆች እንዳሉ እንዳትረሳና አንተ ትጎዳለክ። አብዛኛው ሰው ይሄን ነገር ችላ ብሎ የሚያልፈው ነገር አይደለም እንዴ በመሃል ተሰቃየው ምናምን ይላል። ምንድን ነው ያሰቃየ? ከአንተ እኮ ችግር የራስክ፣ ቀጥ ብለ ህይወትን አለመምራት ነው ያሰቃየ። ምን አደረገች ክሩታ? አሁን ሩታን አትክሰስ በሚረባው በማይረባው። ልጅቷ ሆቶ አለች ምናም ምናምን እያልክ የሷን ጥያቄ ሽፍንፍን ታረጋለ። የነጻነትም ማለት ነው? አዎ ሩታ በዚህ ሰዓት ብስጭት ውስጥ ናት። እና ምንድነው ማር መሰለ እንደቀባሃት እውነቱን ተናገር፣ እውነቱን ተናገር ትላለች። ነፃነት ነፃነት ጋር አንተና ነፃነት የምታውቁት ከባድ ሚስጥር አለ። አሁንም በደንብ ያልተገላለጠ ማለት ነው። በትንሹም በሱሱ ነው የተከፈተው። በደንብ አላየነውም እኮ ታሪኩን። ስለዚህ የሩታና የአንተ ህይወት ውሸት ነው ለኦዲንስ ተናገር እያለችክ ነው። ይህን ያክል አንተ በቃ እውነታው በነፃነት በኩል የሆነ ነገር አለ። አንተና እሷ የምታውቁት። አንተም ደግሞ ሚዲያ ላይ ከዚህ በላይ ስም እንዲጠፋ አልፈለክም። እሷ ደግሞ ፊት ለፊት ተጋፍታ እየወጣች፣ ልክ ነው። እኔ በጣም ያሳፈረኝ የነፃነት ስራ። እሺ፣ ግድ የለም አብርሃም ከሩታ ደብቆ የሆነ ላይፍ ከሷ ጋር አለው እንበል፣ እንበል። እሺ፣ ቤተሰብ እ ግን ማለት ነው በዚህ ልክ አግብቷት፣ አግብቻት አለው እያለሽ፣ ልጅ ይዘናል እያለሽ፣ እንዴት አንቺ ትፈልጊዋለሽ እሱን የሰው ወርቅ አያደምቅም ኮ ምን ነው በእናትሽ፣ የተነካካ ወይም ደግሞ የሰው ነገር ለምን ትመኛለሽ? ምን አይነት ሴት ነሽ? የሰው ነገር ኮ መመኘት ጥሩ አይደለም፣ ያስጠላለም። የሰው ነገር በቃ የሰው ነው እ ዞር ብለሽ ጥፋቲም፣ እንደወጣት ማለት ነው ግግም ብለሽ በአንዴ እሱ ላይ እንደዚህ ፓውዛሽ ለቀሽ የቆምሽው ስታካርገሽ ማለት ነው አስሬ ባለትዳር አይደላችሁ ባለትዳር አይደላችሁም፣ ትላለች መብታቸው ነው። የነሱ ህይወት በቃ። አብርሃም እኮ መርጦ ነው ሩታ፣ አስገድደው አይደለም በግድ አይደለም ከሩታ ጋር እየኖረ ያለው። በነገራችን ላይ ልታቂ የሚገባው ማለት ነው። ስለዚህ አብርሃም እሷን እሽሩሩ ማለት እኔ ከከተገቢ በላይ ነው ብለው እንደገና ደግሞ ሩታና እሷ እየተነጋገሩ እያለ የሩታን እጅ መጀመሪያ በእጇ የመታችው ነፃነት ናት በእጇ ስትመታ ነው ሩታ የገፈተረቻት አይታችሁ ከሆነ ሩታንም እንደመገፍተር አርጋታለች ልታ እቺ ልጅ እኮ ብትወድቅ የሆነ ነገር ብትሆን ከነ ሁለት ነፍስ ተጎዳች ማለት ነው አብርሃም ቶሎ ብለክ ሩታ ላይ ነበረ ፎከስ ማድረግ የነበረብክ ነፃነት ላይ ሳይሆን ማለት ነው እሷማ ብትችል ገፍትራ ብትችል ጥላ ጉዳርጋት ጋት ለመሄድ ነበር አመጣጧ። በጣም በጣም እኔ በህይወቴ እንደ እንደ ነፃነት ደግሞ አይን ያወጣ ስክጥና ይዞ የመጣ ሴት አላየውም በህይወቴ። እኛ አዲስ አበባ ልጆች እንደዚህ አይነት ስግጥግጥ ያለ ጭምልቅልቅ ያለ ህይወት አንወድም። እሺ፣ አንወድ እንዴ! ትንሽ አታፍሪም እንዴ? አንቺ እየሰው ባል የኔ የኔ ካልሆነ ትንሽ አታፍሪም እንዲህ ባለ ትዳር ላለያ የምትዩ አፍ አውጥተሽ ማለት ነው? እንኳን ባለ ትዳር አልሆኑ መብታቸው ነው። በቃ አንቺ ምን አገባሽ? ምን አገባሽ? እሱ እኮ ቢፈልግ አላስገደደችውም ሩታ። እስከዛሬ የት ነበርሽ? አዎ እስከ ዛሬ የት ነበር ስትልሽ እንትን ምክንያት ነበር ስትፈጥሪ የነበረው አንዴ እጄ ላይ ስልክ አልነበረም፣ አንዴ ያው ከአንቺ ጋር ድራማ እንደሚሰራ ስለነገረኝ አምኜው ነው። ቅብር ጥሶ ቅብር ጥሶ። እሺ ከኔና ደሞ እኔና የገረመኝ የሩታ ሳትፈልግ ብዙ ምሳሌ እንድትሰጥ ሰጥ አርጋታለሽ ማለት ነው። እኔና አብርሽ በነበረው በተለቀቁ ቪዲዮዎች ለልክ ልክ ፍቅረኛ ሞች የሚመስል መቀራረብ የተሰሩ ቪዲዮዎች በእነሱ እንኳን እንዴት አትለይም ስትላት አላየውትም አለቻት። ኧረ በስመ አቤ ይለያል የዚች ሴት ደግሞ እና ድምጽ ልኮላታል። እኔና ሩታ ፍቅረኛ አይደለንም ብሎ ድምጽ ልኮልኛል ያለቻት ነው። እስቲ ነፃነት እንግዲህ እውነታ ካለሽ ልቀቂዋ ሚዲያው ላይ አይደለም ወጥተሽ የሰው ስም እያጠፋሽ ያለሽ። ይሄንን ቪዲዮ ልቀቂልን እና እንስማው ስማውና፣ ከዛ በኋላ እውነታውን በይበልጥ እናውቀዋለን ማለት ነው። ደግሞ በዛ ላይ አብርሃም ይቅርታ ይጠይቃታል ነጻነትን። ምን ነው ለነጻነት እንዲፈጣን ይቅርታ። የመጀመሪያ ጊዜ አብርሃም ይቅርታ ሲል ያየሁት ቤተሰብና፣ ሩታን ከአንድም ስንቴ ሲበድላት ይቅርታ ሲጠይቃት አላየሁም። በጣም ነው የተደነቅኩት፣ ቤተሰብ በእውነት ይሄ ልጅ ምንድን ነው አላማው ግን? አይደለም አብርሽ ቆይ አይደለም አንተ ምንድን ነው ችግር? እስቲ በመንፈሳዊ ነገር እስቲ ካለበት ነገር ለመወጣት እስቲ ወደ መንፈሳዊ ሕይወት አዘንብል። እግዚአብሔር ወይ ዝም ብለክ አላደለ ስም ብቻ ሆነክ ወይም ደግሞ በቃ አላደለ ፈጣሪ የማይወደው መስመር ውስጥ እኔም ብለካ ብለክ አስብና፣ የሆነ ሰዓት በቃ ለራስ ጊዜ ስጥ እስቲ። ክርስቲያን ከሆንክ ወደ ጸበል ሂድ ምናምን የምሬን ነው እንዴ አንተ ትክክል አይደለም እየሰራክ ያለው ከአንድ ባል ከሚባል ወንድ የሚጠበቅ ስራ አይደለም እየሰራክ ያለከው በጣም ያሳፍራል እንዴ ትላንት ፍቅረኛ ክለነበረች ሴት አምጥተክ ይሄ ሁሉ ውዥምብር ከተፈጠረ በኋላ እንደገና ደግሞ አሁን ተጠራጣሪ ትሆናለህ እንዴ ትወዛገባለህ እንዴ ለምን መወዛገብ አስፈለገክ ሩታ ሚስትህ አይደለች ከድሮ ጀምሮ ሩታና አብርሽ ለስራ ነው የተገናኙት የእውነት ፍቅር አይደለም ማላችሁ ያለው እየተባለው እውነት እየሆነ ሊመጣ ነው ማለት ነው እኔን ነገር ዛሬ አይደለም የሰማሁት። ነፃነቷ አመታ ዛሬ እንደዚህ በይፋ አወራችሁ እንጂ ቆይቷል ይሄን ነገር ከሰማው። እሺ ስራም ቢሆን ተዋደዱ እንበል። ታዲያውን ነፃነት ምን ይፈጠር? ወይስ ልጇን ወይ በቃ ልጇን አሳድጊያ ቤቢሲተር ትቅጠርሽ ስትወልድ ማለት ነው። በተመሳሳይ መልኩ ከነፃነትና ከፍቅር ጋር የተሰራው አይነት ትወና ነው ዛሬም ሚዲያው ላይ እየወጣ ያለው ተመሳሳይታችሁ ከሆነ ፍቅር እንዲጣልቃ ገብታ አለውል ስትለው ነበረ። አልሆን ሲላት እሷም ላሻለች ማለት ነው። ድፍረቷ ቡታ ጅራን ዳላለች። ምን አይነት ደፋር ነሽ! በዛ ላይ ደግሞ አብዛኞቻችሁ ማለት ነው ከቤተሰብ ጋር ምን ኖሯት አትመስሉም። ሴቱም ወንዱ፣ ምንድነው እናንተ ምን አይነት አስተዳደግ ነው? እንደፈለጋችሁ ቡታ ጅራ እንደፈለጋችሁ አዲስ አበባ ምትሽከረከሩት በዚህ እድሜያችሁ ከቤተሰብ ቁጥጥር ውጭ ሆናችሁ ማለት ነው። ለማንኛውም ቤተሰብ አብርሽ ዋሸን ነገር አለ ብዬ አስባለሁ። እኔ የተጠራጠርኩት ይሄን ነው። እግዚአብሔር በሚያውቀው 95% አብርሽ ዋሸን ነገር አለ። እውነት ለመናገር ማለት በቃ እንዲፈተትት ብሎ ሚዲያው ላይ አይወጣ እንጂ ካብርሽ በኩል የተደበቀ ነገር አለ። ሩታ ደግሞ በዚህ በኩል ያው ትዳሯን ለማዳን ነው። ሁለተኛ በመሀላችን እንዳገቢ ብላታለች። ትክክል ናት ሩታ ስተት የለባትም። ሲቀጥል ሩታ ሴት ልጅ ነጠን ሺ ብለህ አንተ ቪዲዮ የሰራከው ልጅ ማለት ነው። መጀመሪያ ማን እጁን እንዳነሳ ቪዲዮን ድገምና ተመልከተው። እሺ ኤው ተመልከተው፣ ግባና ሩታን እኮ ማለት ነው እጇን ምንጭቅ ካደረገቻት በኋላ ሩታነች ደግሞ ቀጣይ የገፈተረቻት፣ ከዛ መልሳች ልጅ ሩታን ለመገፍተር ሞክራ ነበር። እስቲ እርጉዝና ብላ እንኳን አላሰበችላትም ነው። ኦራምባ አለጌ ብሏል ሰውየው ለማንኛውም ነፃነት አቅጠኝ ወደዛ ወደ ቡታጀራሽ፣ አንቺ እዚህ ሸገርን መተሽ የሸገር ልጆችን ታበላሽብናለሽ። ንኪው ንኪው ንኪው፣ ተመለሺ ተመለሺ፣ የሚሻልሽ እሱ ነው። ሸገር መሃልም ማለት ነው እንደኛ ትንሽ ሆት የሆኑ ልጆች ብናገኝሽ ስለማንለቅሽ ተመለሺ። አቅጠኝ አቅጠኝ። ወዛው አላማሽ አንቺ ጥቅም ጥቅም ፍለጋን የመጣሽ ሲጀመር ማለት ነው ጥቅም እና በዚህ አጋጣሚ ማለት ነው ሩታችን ብቺ ማለት ነው በቃ፣ ከዚህ በኋላ አንቺ ይህ ነገር ባጭሩ ተቋጭቶ ተረጋግተሽ ማየት እንፈልጋለን። ከዚህ በኋላ አንቺ ሁለት ነፍስ ነሽ ሲጀመር። ወይኔ ወይኔ ወይኔ! በእናታችሁ ሰው በእርግዝና ሰዓት የሚናደዳቸው የሚበሳጫቸው ብስጭቶች ጽንስ ላይ ምን ያህል ተጽዕኖ እንደሚያደርግ ብታቁ ኖሮ እነሩታ ይህም ቪዲዮችሁን ታቆሙ ነበረ። እግዚአብሔርም ማለት ነው ከራሳችሁ አልፋችሁ አዲስ ለሚመጣው ፍጡር እናንተ በጣም ተጽዕኖ እያደረጋችሁ ነው። በጣም በጣም በጣም በጣም ትልቅ ችግር ነው እያደረጋችሁ ያላችሁት። አልመሰላችሁም? ምን ያህል ጥንቃቄ እንደሚያስፈልገው ማለት ነው። እስቲ ሰርች እያደረጋችሁ ይኸው ዩቲዩብ ላይ፣ ቲክቶክ ላይ ይኸው ምን ያክል እየሰራችሁት ያለው ነገር ምን ያህል ዋጋ የሚያስከፍል ነው እንደሆነ አላወቃችሁም። በተለይ ለጽንስ ማለት ነው። ሩታ ከዚህ በኋላ ረግብ ብለሽ ማለት ነው። በቃ ምንም በዚህ ምድር ላይ አዲስ ነገር የለም። አብርሃም እውነት ትዳሩን የሚወድድ ትዳሩን የሚፈልግ ከሆነ እቺን የባለትዳር አፋቺ ሴት ማለት ነው ቀማኛ ወደ ቡታጅራ አባሮ ትዳሩን በስነስርዓት መቀጠል ነው ያለበት። አልሰማም፣ ማንንም አልሰማም ብሎ የራሷ ጉዳይ ጉዳይ። ከዚህ በኋላ ለምን ከፈለገች ወደ ማርስ ገመድ ለቃ ማለት ነው አትንጠለጠልም? ውሸታም ናት ሲጀመር። ልጅቷ አለሟ ሌላ ነው ሌላ ነው። ያኔ ቃል እንኳን ቢገባላት እሷ አግብቶ ጠበቃት እና ምን ልታረገው ፈለገች ፈታ ልታገባው እዛ ጋር ልጅ አፍርተዋል። እንደገና እሷ ልታገባውን የፈለገችው ይሄን ያልነው ችግሯ የሴት የወንድ ችግር ያለባት እሷ ነውረኛ ነውረኛ ናት። ቤተሰብዬ፣ እኔ እውነት ነው በዚሽ ልጅ ላይ ከእለት እለት መስጠት የሚፈልጋቸው አስተያየቶች ሁሉ ከአቅሜ በላይ የሆኑብኝ ነው። ሁለቱን አለያይታ እሷ የራሷን ህይወት ለማደስ ነው የመጣችው። ሀብቱን ንብረቱን አይታ ነው የመጣችሁ። ሌላ ምንም ችግር የለባትም። ሩታ ግን በምንም ውስጥ ነው ወደ አብርሽ ህይወት የመጣችሁ ሰማይና ምድር ነው የእናንተ ልዩነት። እሩታ በፍቅር ብትያዝ ይህ ኃይለኝነቷ አይኖርም። ለታቻት ከሆነ ፍቅር ናት ሩታ፣ ከሚገባው በላይ ፍቅር። ይህንን የምናየው የሩታ ሪያክሽን ወይም ንዴት ከመጣባት ችግር አንጻር እንጂ እሩታች አይደለችም። አንቺ አፍሽ ሞልተሽ ትላንት መተሽ ማለት ነው። እሩታን እንድትናገሪያት አንፈቅድልሽ። ምክንያቱም አንቺን ነው ማናቀሽ። እሩታን በደንብ እናቃታለን። በአንቺ አፍ የምትጠራ አይደለችም። ለምንም የማትሆኝ አንቺ ነሽ፣ ይልቁኑ የከሰርሽ ወጣት ማለት ነው። ቤተሰብዬ፣ በጣም ተናድቻለሁ። ስለነበረን ቆይታ ቸር ቆዩልኝ፣ እወዳችኋለሁ፣ አመሰግናለሁ ባይ